ዋው ዛሬ ፍጼ መቷል። የሀይምና የብርኬ መከታ፣ ሰላም ሰላም! ወደ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ ውድ የጨረቃ ፋሚሊዎች። እንግዲህ ያው በጨረቃዎች ቪዲዮ በቀን አንዴም ቢሆን እየተገናኘን ነው፣ የምወዳችሁ ቤተሰቦቼ እና ደግሞ ደናነሽ ወይ ተሻለሽ ላላችሁኝ፣ ለጠቃችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር መስገን የኔ ውዶች። ያው የነገን ደግሞ ፈጣሪ ያውቃልና ግን ክበሩልኝ በጣም ነው የምወዳችሁ ውድ ቤተሰቦቼ። እና እንግዲህ ዛሬ ያው ፍጼ በራሱ ቻናል መቷል። ሰሞኑን ጓደኞቹ ዩቱብ ሲከፍቱ ለምንድን ነው ፍጼ የማይከፍተው እያልኩ ነበረና ማለት ከሱ በኋላ መጥተው በጣም ብዙ ጓደኞች የብሩኬ ጓደኞች ከፍተዋልና ነገር ግን ሁሉም በጊዜው ነው የሚሆነው። ጊዜው ደርሶ ዛሬ ፍጼ ቻናል ከፍተዋል ማለት ነው ፍጼ ማለት እንግዲህ የሀይሚና የብሩኬ ቀኝ እጃቸው። እውነት ሀይሚና ብሩኬ ሲጣሉ እንደውም ብዙ ጊዜ ሚዲያ ላይ አይመጣም፣ ነገር ግን በውስጥ በጣም ብዙ ነገሮችን ነው የሚጥር እነሱን አንድ ለማድረግ። ሀይሚና ብሩኬ በጭራሽ እንደዚህ ተነጣጥለው ማየት የማይፈልግ ሰው ነው። እና እውነት አንዳንዴ ከሰዎች ጋር እንጋጫለን፣ እንጣላለን፣ ሰው በቃኝ ምናምን እንላለን። አድርገን ሰው በቃኝ አይባልም፣ ምክንያቱም እንደ ፍፄ አይነት መልካም ልብ ያላቸዋሉ። እና ፍፄ ማለት ደግሞ በጣም ካወቅ ነው ጀምሮ መልካም ልጅ ነው። ለነ ብሩኬ ያለው አክብሮት ያለው ፍቅር፣ ቡታጅራ ሲገቡ አብሮ ቡታጅራ ሄዶ ነገሮችን ለማስተካከል አዲስ አበባ ሲመለሱ አብሮ አዲስ አበባ ተመልሱ። ብቻ የሃይሚና የብሩኬ ቀኝ እጃጀው ያልኳቸው ለዛ ነው። እና አብሮ አደግ ማለት እንግዲህ ያው እንደ ወንድም ቆጠሩት፣ ለብሩኬ እንደ ወንድሙ ነው። ከዛም ባሻገር አሁን ደግሞ ለሀይሚ መከታ የሆናት እሱ ነው ማለት ነው። ቁጥብ የሆነ ልጅ አነጋገሩ ቁጥብ፣ ትግስቱ ደስ ሲልና እንግዲህ ያው ሃይሚና ብሩኬ ቤተሰቦቻቸውን ምንድን ነው ያሉ በአራት ልጆቼ የአራት ልጆቼ ወዳጆች ያው በአራት ሰዓት ሀያ ሺህ እንዲገባ ነው። በእርግጠኝነት ከዛ በላይ ይገባዋል ለፍጼ ደግሞም ይሆናል በዚህ ቪዲዮ ማለት ነው በአንድ ቪዲዮ በጣም ከሀያ ሺህ በላይ ያልፋል በእርግጠኝነት በሃያ አራት ሰዓት ከሃያ ሺህ ባያልፍም ግን በዚህ ቪዲዮ ላይ እስከ ሰላሳ ሺህ ይሄዳል ብዬ አስባለሁኝ። እና ፍፄ ለመልካም ሰው ሁሌም መልካም ነገር ይገባዋልና። እና ፍፄ ብዙ ጊዜ ለሃይሚና ለብሩኬ መልካም ነገር ነው ሲያደርግ የምናየው። ባለፈው ሃይሚና ብሩኬ ፕራንክ ተደራርገው ትንሽ የተጋጩ ጊዜ የደብረ ዘይቱን እንትን ሀሳብ ያመጣው እሱ ነበረ። ሃይሚን ያበረታታት እንዲሄዱ፣ እንዲዝናኑ እሱ ነበረ ማለት ነው። ብዙ ነገሮችን አስተዋጽኦ አድርጎ ብቻ ፍጼ ማለት በጣም መልካም ሰው ነው። እንግዲህ እኛም ደግሞ እናበረታታለን። ፍጼያችን እንኳን በራስ ቻናል በሰላም መጣ። ወደ ሚዲያው ከመጣ በጣም ትንሽ ጊዜው ነው። ግን የሚገርመው ነገር በቃ አንዳንድ ሰው ዝም ብሎ ተወደድ ይለዋልና፣ በጣም ብዙ ሰው ነው የሚወደው ፍጼን። በጣም በብዙዎች ዘንድ ተወዳጅነትን አግኝቷልና በቲክቶክ ብትወዱ በጣም ብዙ ወዳጅ ነው ያለው። እኔ ዩትዩብ ላይ አላውቅም፣ ግን ቲክቶክ ላይ በጣም በጣም ብዙዎች ናቸው የሚወዱት። እና ውድ ቤተሰብ፣ እናበረታታው ማለት አዎ፣ ጠንከር ብሎ እንዲሰራ ማለት ነው። በርታ እንለዋለን፣ የኛ ወንድም፣ የኛ ምርጥ ወንድም እና ያው አዲስ ቻናል ሲከፈት ታውቃላችሁ እንግዲህ በዛም በዛም እንደ ጭልፊት አሰብስፈው ነው የሚጠብቁና፣ በጣም የሚገርመውና የሚደብረው ፓርት ምን እንዲሆን ታውቃላችሁ? እንደው መክፈቱን ይክፈቱ፣ ነገር ግን ገና ቪዲዮቸው ጫን እንደተደረገ ቪዲዮቸውን ዳውንሎድ አድርገው ከራሳቸው የሚጭኑት ነገር ይሄ በቃ በጣም የሚያስጠላው ነገር ነው። እና እኔ ለምንድን ነው በዚህን ያክል ደረጃ ጥሩ እንዳልሆነ ታውቃላችሁ፣ የሰው ነገር ይሄን ቪዲዮ ማለት ነው። አሁን ለምሳሌ በፍጼ ስም የሆነ ፍጼ ብሎ ምናምን ሊከፍቱ ይችላሉ። ከዛ የፍጼን ቪዲዮ ወስደው ያስቀምጡታል አይደለም እይታውም ሰብስክራይቡ ምናምን የዛ ሰው ነው የሚበልጠው። ሰብስክራይቡ ሺ ይመጣለታል፣ ግን ቪዲዮውን እሱ አይጠቀምበትም። ምክንያቱም የሰው ቪዲዮ ዩትዩብ አይፈልግም። በኋላ ላይ ያንን ቪዲዮ ይደልቱታል። ስለዚህ ከመደለት ከመደለት ለምን ዩትዩብ የሚከፍቱ ሰዎች በስርዓቱ ቢጠቀሙበት። ቪዲዮቸውን ወስዳችሁ ለምን ትጭናላችሁ? ተው እንደዚህ አታድርጉ። ጥሩ አይደለም፣ የሰው ሀቅ ጥሩ አይደለም እና አሁን የፍጼ ቪዲዮ በተለያየ ቦታ ተጭኖ ነው የሚሆነው፣ እመኑኝ ማለት ነው። እስካሁን አላየሁም፣ በርግጥ ግን አንስተው ጭነውት ነው የሚሆነው። ብቻ ግን ያው ትክክለኛ ቻናሉ ከነ ብሩኬ ቤት ነው የምታገኙት። ፖስት ላይ ያው ኮሚኒቲ ላይ ያስቀምጡላቸዋል ብዙ ጊዜ። የሆነ ጊዜ ላይ ስምረት ዩቲብ የከፈተች ጊዜ እኔ ራሱ ኮሚኒቲ ላይ ያስቀምጫለሁ ብያችሁ፣ የት ነው ማለት የት ነው ቻናሏን አጣወት እያላችሁ የነበረ ሼር ቦታው ላይ ትገባላችሁ ከዛ ከብሮኬ ወይም ከሀይሚ ገብታችሁ ሸር ቦታው ላይ ታገኙታላችሁ ማለት ነው። እንደዛ ካልሆነ አታውቁትም። ተመሳሳይ ስም፣ አንድ አይነት ጽሁፉ ይሄ እንዴት ነው ስፔሊንጉ ራሱ አንድ አይነት ነው የሚሆንባችሁ። ምንም የምትለዩት ነገር የለምና የፍጼን ቻናል ለማግኘት ከእነሱ ቤት ገብታችሁ ሰብስክራይብ እና አድርገው ወንድማችን አለንልህ እንበለው ማለት ነው። እና እና ብዙ ጊዜ እንደዚህ በሰው የምትጠቀሙ የሰውን ቪዲዮ እያወረዳችሁ ከእናንተ የምትጭኑ ሰዎች ማለት ነው። የሆነ ጊዜ ላይ እኮ ያን ቻናል የትክክለኛ የባለቤቱ እንዳልሆነ ሲያውቁ እያተመልካቻችሁ አይመጣም። ከእናንተ ቤት አያችሁ፣ ምንም አተርፍ በያ ጉዳይ ነው የምትሆኑት። እና በውሸት የመጣ ነገር ደግሞ ምንም አይጠቅማችሁም። ተው እንደዚህ ቪዲዮ ማለት ዩቲዩብ ሲከፍቱ ቶሎ ብላችሁ ቪዲዮቸው እንዳውሎድ አድርጋችሁ አትጫኑባቸው። እውነት ቪዲዮ ሲመጣ እኮ ቀላል ይመስላችኋል። እኛ ዩትዩብ የምንጠቀም ስለ ቪዲዮ እንዴትና እንዴት እንደሚሆን በደንብ እናስረዳቸዋለን። የምሬን ነው። ይሄ አውርዶ ከራስ እንደመጫን ቀላል አይደለም። ቪዲዮ መስራት ኤዲት ማድረጋል፣ በጣም ብዙ ድካም፣ ብዙ ልፋት አለውና እንግዲህ እና በስተ መጨረሻም የሀይሚና ብሩኬ ምርቃታቸው እኮ ደግሞ ይለይብኛል። ምርቃት ሲመርቁ ትልቅ ሰው ይመስሉኛል። እንደገና ሲጫወቱ ደግሞ ህፃን ይመስሉኛል። ትናንትናውን በጣም ሲጫወቱ ልክ ህፃን ልጅ ነው የሚመስሉት። ና የኔ ወንዶች አይጠገቢዎች። ምር እና ብሩኬ ወንድማችን፣ አሜን አሜን ብያለው እኔ በበኩሌ። ምክንያቱም እውነት ነው ለሰው ልጅ ከምንም በላይ የሚያስፈልገው ጤና ስለሆነ ጤናቸውን ይስጣችሁ ብሏል ብሩኬ አሚን የኔ ወንድም፣ እናንተ ይሄን መልካም ልባችሁን አይቀይረው። ለጓደኛችሁ የምታደርጉትን ነገር እውነት በጣም የሚያስደንቅ ስራ ነው እየሰራችሁ ያላችሁትና እንዲሰሩ ሞራል እየሆናችኋቸው፣ ጉልበት እየሆናችኋቸው፣ መንገድ እየመራችሁ ነው ያላችሁትና ይሄ መልካምነታችሁ ከእናንተ ጋር ይዝለቅ ነው የምለው። እና ውዴ ቻናሌ ቤተሰቦች መልካም አዳር ይሆንላችሁ። ባይ ባይ።